ሰላም ጤና ይስልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በማለዳው የመደበኛው ፕሮግራማችን ተመልሰናል። ይህ የመደበኛው የማለዳ ፕሮግራም እንግዲህ ሰፊ ሀሳቦች የሚነሱበት ነው። እናንተም የምትወዱት ፕሮግራም እንደሆነ በተደጋጋሚ ሀሳቦችን ታነሳላችሁ። እጅግ አድግ ክልብ አመሰግናለሁ። ዛሬም እንግዲህ ዝርዝር ጉዳዮችን፣ በተለይ የቻምፒየንስ ሊግ ጉዳዮች ላይ መሰረት ያደረጉ ሀሳቦችን ወደ እናንተ የማደርስበት ይሆናል ፕሮግራሙ ለብዙዎች እንዲደርስ ላይክ አድርጉ። ላይክ እያደረጋችሁ አይደለም። ላይክ አድርጉ፣ ሼር አድርጉ። ስለዚህ ላይክ እና ሼር ባደረጋችሁ ቁጥር ፕሮግራሙ ለብዙዎች መድረስ ይችላል፣ የመከታተል አማራጭ ይኖራቸዋል። ስለዚህ ይህን በማድረግ እንድትተባበሩኝ ከወዲሁ ለመጠቆም እወዳለሁ። የአውሮፓ ቻምፒየንስ ሊግ ትናንትና ተከናውኗል። በጣም የተጠባቂ ጨዋታዎች ምሽት ነበረ የትናንትናው ምሽት። ያልተጠበቁ የጨዋታ ውጤቶች በጣም በብዙ ጎሎች የሚያለቁ ጨዋታዎችም ተመልክተናል። ትናንት ለምሳሌ ፒኤስጂ ሌቨርኩሰንን ሰባት ለሁለት በሆኑ ውጤት አሸንፎታል። ትናንት ይሄ ሌቨርኩሰን በአውሮፓ ቻምፒየንስ ሊግ በጣም ከባዱን ሽንፈት ያስተናገደበት ምሽት ነው። ዴዚሬ ዱዌ፣ ኪቪቻ ኪቫሽኬሊያ እንዲሁም ኑኖ ሜንዴዝ፣ ዴምቤሌ፣ ቪቲኒያ የጎል አስቆጣሪ ተጫዋቾች ነበሩ። ያው በትናንትናው ጨዋታ በሌቨርኩሰን በኩል ወደ ጨዋታ ለመመለስ የሚችሉባቸው አጋጣሚዎች ነበሩ። ሁለት ለአንድ ሆኖ ነበር። በነገራችን ላይ ዊሊያም ባስቆጠረው ኳስ አንድ ለዜሮ እየተመሩ ነበረ። ይህን ኳስ ያቀረበለት ኑኖ ሜንዴዝ ነበር። ኋላ ላይ 38ኛው ደቂቃ ላይ አሌክስ ጋርሲያ ያስቆጠረው ኳስ አቻ አድርጓቸው ነበር። ግን እረፍት ከማለቁ በፊት ያስቆጠሩት ሶስት ጎል ጨዋታውን ወደ አራት ለአንድ ወሰደባቸው። ከዛ ለማገገም በጣም ተቸገሩ። ሲመለሱ እንደተመለሱም ኑኖ ሜንዴዝ ሐምሳኛው ደቂቃ ላይ፣ ከዛ 54ኛው ደቂቃ ላይ ኦስማን ዴምቤሌ እና ቪቲኒያ እንዲሁም ዴምቤሌ ያስቆጥሯቸው ሌሎች ጎሎች ጨዋታውን ጨርሰው እንዲወጡ አድርጓቸዋል። ሰባት ጎሎችን አስቆጥረው ማለት ነው። ይሄ የምሽቱ ያልተጠበቀው ጨዋታ ነበረ። በፔስጂ በኩል ትናንት የጨዋታውን ብልጫ ለመውሰድ የሞከሩበት መንገድ አዋጭ የሚባል ነበር። ነገር ግን አንዳንድ ኃይል የቀላቀለባቸውም ጨዋታዎች ዋጋ የሚያስከፍሉ ነበሩ። በነገራችን ላይ ሮቤርት አንድሪች እና ዘባርኒ ትናንት በቀይ ካርድ ከሜዳ ወጥተዋል፣ በሁለቱም ቡድኖች በኩል ማለት ነው። ሌላው ባርሴሎና ስድስት ለአንድ በሆነ ውጤት ኦሎምፒያ ኮስን አሸንፎታል። በትናንትናው ጨዋታ እንግዲህ ባርሴሎና ፌርሚን ሎፔዝ ሃትሪክ ሰርቷል። በእነኚህ ጎሎች ውስጥ ተጫዋቹ ራሱን በደንብ ያየበት ምሽት ነበር ማለት ይቻላል። ሌላው ትናንት ትልቁ ዜና ማርከስ ራሽፎርድ አሁንም ጎል ማስቆጠሩን ቀጥሏል። ሁለት ጎሎችን አስቆጥረዋል። ትናንትና በአምስት ደቂቃ ልዩነት ነው ሁለት ጎሎችን ማስቆጠር የቻለው። ማንቸስተር ሲቲ ቪያሪያልን ሁለት ለዜሮ በሆነ ውጤት ረቷል። ዩኔን ሴንት ዩሎስ በኢንተር ሚላን አራት ለዜሮ በሆነ ውጤት ተረቷል። ኮፐንሃቨን ከዶርትመንድ አራት ለሁለት ዶርትመንድ አሸንፏል። ኒውካስል ቤኔፊካንስ 3 ለ0 ረቷል። ፔሲቪ ናፖሊን 6 ለ2ት አሸንፎታል። ይህ በጣም ያልተጠበቀ የሆዜ ሞሪኖ ከባድ ሽንፈት ነበር። ትናንትና ዛሬ በስፋት የምንመለከተው የአርሰናሉ የ4 ለ0 ድል ደግሞ አትሌቲኮ ማድሪድን ያሸማቀቀበት ምሽት ነበረ። ትናንት አትሌቲኮ ማድሪድ ለአርሰናል ምላሽ ለመስጠት የመጀመሪያው ግማሽ 45 ደቂቃ ላይ ጥረቶችን አድርጎ ነበር፣ ግን እነዛ ጥረቶች በቂ አልነበሩም። የመጀመሪያው ግማሽ 45 ደቂቃ ላይ የነበሩት እያደጉ እያደጉ ጥረቶቹ መምጣት ነበረባቸው እና እነዛን ጥረቶች ማሳካት አለመቻሉ ሁለተኛው ግማሽ ላይ አትሌቲኮ ማድሪድን ዋጋ አስከፍሉታል። ግን አጠቃላይ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ እንዴት እንደነበረ ለመመልከት እንሞክራለን። የተጫዋቾቹን አጠቃቀም ሁለቱ አሰልጣኞች እንዴት እንደተጠቀሙ ታክቲካሊ እንዴት ለመጫወት አስበው እንደጀመሩ ከዛ በኋላ አስገዳጅ የሆኑ የጨዋታ ታክቲኮችስ እንቅስቃሴውን እንዴት እንደለወጡት ለማየት እንሞክራለን። አንድ ፕሮግራም ያስፈልገዋል ብዬ አስባለሁ። የትናንትናውን የሉዊስ ኬሊን ሚና ነው። ተጫዋቹ ያልደረሰበት ዳኛውን መሆን ብቻ ነው። ዳኛውን መሆን ብቻ ነው። ሜዳ ውስጥ ያልቻለ ያልደረሰበት ቦታ እንጂ ሁሉም ቦታ ላይ ደርሷል። ሲያጠቃ ነበር፣ ሲከላከል ነበረ፣ ግብ ክልል ላይ ሽፋን ሲሰጥ ነበረ፣ አማካኝ ክፍል ላይ የአማካኝ ክፍሉን እንቅስቃሴ ሲቆጣጠር ነበር። እና እንዳውም አንድ ቀልድ ቢጤ እያየው ነበረ ሜዳው ላይ ሉዊስ ስኬሊ፣ በቃ አሁን መጨረሻ ላይ ልክ ሰዓቱ ሊያልቅ ሲል ሊያደርግ የሚችለው ነገር የመሀል ዳኛውን ፊሽካ ይቀበለውና የተጫዋቾቹን ማለት ነው የአትሌቲኮ ማድሪድ ተጫዋቾችን በቃ አሁን ሙቅ ውሃ ስለመጣ ግቡና ታጠቡ ይላችኋል፣ በቃ ያስገድዳችኋል የሚል አንድ ቀልድ እየተመለከትኩ ነበር። ምክንያቱም ሜዳውን ከማዘዙ የተነሳ ሜዳው ውስጥ ሁሉንም ነገር ከማድረጉ የተነሳ ሉዊስ ኬሊ ይህን ነገር ሊያደርግ ይችላል የሚል አስተያየት እየተመለከትኩ ነበረ እና በሜዳ ውስጥ የነበረው ሚና፣ በሜዳ ውስጥ የነበረው የተጫዋቹ አፈፃፀም፣ በሜዳ ውስጥ የነበረው ብልጫ ጌሙን እንዴት እየሸነሸነ ይጫወተው እንደነበረ ሲከላከል አማካኝ ክፍል ላይ ኳሱን ለመቆጣጠር ሲሞክር የአጥቂና የአማካኝን ክፍተት ሲያጠብ፣ በጣም ወሳኝ የነበረው ደግሞ በአጥቂውና በአማካኝ መካከል የነበረውን ክፍተት ለማጥበብ የሚያደርገው ጥረት በጣም አስገራሚ ነው። ተጫዋቹና አርሰናል በአውሮፓ ቻምፒየንስ ሊግ በመጀመሪያ የጨዋታ እንቅስቃሴ በተለይም ደግሞ የፈርስት ፌዝ ቢውልድ አፕ በሚባለው ላይ ዝቅተኛ የኳስ ማጣት ስታት አስመዝግቧል። ትናንትና ትናንት ያስመዘገበው ኳስ የአርሰናልን አጠቃላይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ጥንካሬ ሊገልጽ የሚችል ነው። አትሌቲኮ ማድሪድ 39 ኳሶችን በፖሴሽን ሎስት ኢንዲፌንሲቭ ሃፍ ላይ አጥቷል። 39 ኳሶችን፣ አርሰናል 12 ኳሶችን ብቻ ነው ያጣው። አትሌቲኮ ማድሪድ የአርሰናልን ሶስት እጥፍ ነው ያጣው። ኢማጅን እንግዲህ ይሄ ማለት የጨዋታው ቁጥጥርና ብልጫ የጨዋታው ቁጥጥርና ሚዛን በአርሰናል ሚዛን ላይ ተቀምጦ መመዘኛ ላይ ተቀምጦ እንደነበረ የሚያሳይ አርሰናል ፖሴሽን ሎስቲን ሚድሰርድ ላይም ራሱ የነበረው ቁጥር በጣም ዝቅተኛ ነው። ትናንትና ሰክሰስፉል ዲዌሎቹ ኤሪያል ዲዌሎቹ የአርሰናል የግራውንድ ዲዌሎቹን የአርሰናል ስንመለከት አብዛኞቹ እንቅስቃሴዎች አብዛኞቹ ጥረቶች በሙሉ የተሳካ የሚባሉ ለውጦችን በደንብ የሚያሳይ በእነዚያ ለውጦች ውስጥ ደግሞ ያደገ እንቅስቃሴ እያደረገ ያለ እንቅስቃሴዎቹ ደግሞ በጣም የተሻለ በትልልቅ ውድድሮች ላይ አድገው ልንመለከታቸው የምንችላቸው እንደሆኑ እየተመለከት ነው። የትናንትናው የአርሰናል የጨዋታ ብልጫ በተለይ ሁለተኛው ግማሽ ላይ የነበረው ብልጫ የጌም ማኔጅመንት ኪል የተላበሰውን መድፈኞችን ነው እየተመለከት ያለ ነው። የጌም ማኔጅመንት ስኪል በአውሮፓ ቻምፒየንስ ሊግ በጣም ወሳኙ ነው። ጨዋታዎችን ስለመራህ ወይም ደግሞ ጨዋታዎችን ጥሩ ስለተጫወትክ የአውሮፓ ቻምፒየንስ ሊግን የምታሸንፍበት ምክንያት የለም። ጨዋታዎችን ማኔጅ ማድረግ ሲቻል ነው የአውሮፓ ቻምፒየንስ ሊግን የተሻለ አሸናፊ ሆኖ አንድ ቡድን ራሱን የክብር ንግሱ ላይ ሊያስቀምጥ የሚችለው አርሰናል ትናንትና የነበረው የቻምፒየንስ ሊግ ማኔጅመንቱ እንዴት ማኔጅ እያደረገ እንደሚጫወቱ እንዴት ማኔጅ እያደረጉ የተከላካይ የአማካኝና የአጥቂ ክፍል የኮኦርዲኔሽን ፕሌያቸው ያደገ እንደሆነ ተመልክተ ነዋል እና ይሄ በቡድን ውስጥ ዘንድሮ ያለውን እድገት በቡድን ውስጥ ያለውን የዘንድሮውን እንደ በሰለ የሚያሳይ ነው። ስለዚህ እዚህ ላይ ሰፋ አድርገን የምንመለከተው ጉዳይ የሚኖር ይሆናል። አብራችሁን ቆይታ አድርጉ። ላይክ ሼር እያደረጋችሁ አዲስም ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ ለመጠቆም እወዳለሁ። እንግዲህ በዴጎ ሲሞኒ የጨዋታ ስትራቴጂ አግሬሲቭ ፕሬሲንግን ነው የሚመርጠው። ያው አግሬሲቭ ፕሬሲንግ በተጋጣሚ እንቅስቃሴ ላይ አደገኛ የሆነ የጨዋታ መንገድ መፍጠር ማለት ነው። ይሄ በተጋጣሚ የጨዋታ መንገድ ላይ አደገኛ የሆነ እንቅስቃሴ የምትፈጥርበት ዋነኛው ምክንያት ተጋጣሚ ተደራጅቶ እንዳያስብ ተጋጣሚ ተደራጅቶ እንዳይወጣ ለማድረግ ነው። ተጋጣሚ ተደራጅቶ የሚወጣ ከሆነ ተጋጣሚ ተደራጅቶ የሚወጣበት መንገድ አደገኛ ስለሚሆን የተጋጣሚን እንቅስቃሴ ከራሱ ሜዳ በስርዓት ከወጣ በኋላ ለመቆጣጠር የሚኖር ጉልበት ደካማ ይሆናል። ስለዚህ የምትፈልጋቸውን ተከታታይነት ያላቸውን የመልሶ ማጥቃት እንቅስቃሴዎች ዴጎ ሲሞኒ ራፒድ ካውንተር አታክስ የሚላቸውን ማለት ነው። እንዲሁም በጣም ጥብቅ የሆነውን መከላከልህን ይፈትናሉ ማለት ነው። ዲፌንሲቭ ሶሊዲቲ ስትራክቸርን ይፈትናሉ ማለት ነው። ይህን ለማድረግ የዴጎ ሲሞኒ የትናንትናው ቡድን ዋነኛው ዓላማ የነበረው ምንድን ነው? አግሬሲቭ ፕሬሲንግን በመጀመሪያው የአርሰናል የተከላካይ መስመር ተጫዋቾች እንቅስቃሴ ላይ በመጀመሪያው የአርሰናል የተከላካይ መስመር ተጫዋቾች ሚና ላይ ወዲያውኑ መፈጸም ነበር። ግን ይሄ አላዋጣው። በተበታተነ መንገድ የሚደረገው የነበረው የማጥቃት እንቅስቃሴ የአርሰናልን የተከላካይ መስመር ክፍል ለማፈን ታስቦ የነበረው ስትራቴጂ ተግባራዊ ለማድረግ ኢነርጂ አጥብቆ የሚፈልግ ነበር። ይሄንን ኢነርጂ አትሌቲኮ ማድሪዶች ትናንትና አላገኙትም። ያላገኙት እነሱ ማድረግ ስላልቻሉ ሳይሆን የአርሰናል የመከላከልና የማጥቃት ሚዛን በተለይም በጋብርኤል ማጋሌሽና በዊሊያም ሳሊባ የሚመራው ያ ክፍል ለነሱ ናይቲሜር ስለሰጣቸው ነው። የአሰልጣኝ ዲጎ ሲሞኒ የጨዋታ ሽፍት ያው በነ በአሌክሳንደር ሲርሎትና ፊት ላይ ባለው ጁሊያን አልቫሬዝ አማካኝነት የአርሰናልን ዳይሬክት ኳስ ለመጀመር የሚያደርገውን እንቅስቃሴ ማፈን፣ ከዛ ውጭ ደግሞ ፍሉዲቲ ላይ አርሰናል ጥሩ ከሆነ ከኋላ ጀምሮ የሚያደርጋቸውን ፍሰታቸውን የጠበቁ እንቅስቃሴዎችን በተሻለ አሳድጎ የተጋጣሚን የጨዋታ ስትራቴጂ ሊያበላሽ ስለሚችል ስርዓት ባለው መንገድ እንዳይጀምሩ የማድረግ ኃላፊነት ተሰጥቷቸው ነበር፣ ግን ይህንም ማድረግ ማልቻሉ ዲጎ ሲሞኒ ከጨዋታው በኋላ ኤክስፔክት ባደረግነው መንገድ የቀጠለ ጨዋታ አልነበረም፣ ጨዋታውን አርሰናል በሚፈልገው መንገድ አድርጎታል ብሏል። በተለይ አርሰናሎች ሁለተኛው ግማሽ ላይ አድገው ስለመጡበት ነገር ሲያነሳ የመጀመሪያው ግማሽን የጨዋታ ስህተታቸውን ሁለተኛው ግማሽ ላይ አርመው የተሻለ አድገው ነበር የመጡት እኛ ወደ ጨዋታው ሲስተም ለመግባት እየተቸገርን እንደነበረ እንቅስቃሴያችን በደንብ ያሳያል። እነሱ ደግሞ እንቅስቃሴያቸውም አጠቃላይም የእኛም ድክመት ተጨምሮበት በተለይ በመከላከሉ የነበረ የቀኝና የግራ ዞን መከላከላችን፣ እንዲሁም ወሳኝ የሚባሉ ታርጌት ላይ የሚቆሙ ተጫዋቾችን ስፔስ እንዳያገኙ ኳስ እንዳይቀበሉ የምናደርግበት መንገድ ትክክል ስላልሆነ ዋጋ ከፍለናል የሚል አስተያየት ሰጥቷል። እንግዲህ ይሄ የዴጎ ሲሞኒ ሀሳብ የአርሰናልን በጨዋታው ላይ የነበረውን ፍጹምነት በደንብ የሚያሳይ ነው። አትሌቲኮ ማድሪድ በዚህን ያክል ማርጂን አትሌቲኮ ማድሪድ በዚህን ያክል ልክ ትናንትና ምሽት በአርሰናል ይሸንፋል የሚል ግምት አልነበር። ይሄ የብዙዎች ግምት ነው። ነገር ግን አርሰናሎች ሁሉንም ነገር ቀይረውታል። ሁሉንም ነገር እንዳልነበረ ነው ያደረጉት እና የሜዳ ላይ አፈጻጸማቸው የሜዳ ላይ እንቅስቃሴያቸው ምን ያክል እየተሻለ እያደገ በአውሮፓ ቻምፒየንስ ሊግ ዘንድሮ ሊጓዙ የሚችሉበት ርቀት አምና ከተጓዙበት በላይ ሊሆን እንደሚችል የሚያሳይ ነው። ምክንያቱም አንደኛ ኳሊቲው አድቫንስድ ሆኗል አድጓል። የተጫዋቾች የሜዳ ላይ ሚና የሜዳ ላይ እንቅስቃሴ ጥረትን ከተመለከትን በጣም እያደገ እየተሻሻለ መጥቷል። ተጋጣሚን ለማስቸገር ተጋጣሚን ለመፈተን የሚሄዱበትም እርቀት በራሱ ጥራት እየጨመረ መጥቷል ከተጋጣሚ ጨዋታ ሀሳብ አንጻር ብቻ ሳይሆን በራሳቸው የጨዋታ ሀሳብ ከመቆየትም ጋር በተያዘ የአርሰናል የጨዋታ ስትራቴጂ እጅግ በጣም እያደገ እያደገ እንደመጣ ማሳያ ነው እና ሚኬል አርቴታም በተለይ ይሄ በቡድን ውስጥ ያለውን ነገር አንዱ ትልቁ ነገር ብሎ ያነሳው የቪክቶር ዮኬሬሽ ወደ ጎል ማስቆጠር ሚና መምጣት በራሱ ለስትራክቸሩ ፊት የሚያደርግ ተጫዋች እንደሆነ አምኗል። ይህን ስናደርግ ስናመጣው መጀመሪያ ለስትራክቸሩ ምቹ የሆነ ተጫዋች እንደሆነ አውቀን ያመጣ ነው። ግን በስትራክቸሩ ውስጥ እንዳይቸገር ጊዜ እንደሚፈልግ እናውቅ ነበረ። ጩኸቶች ነበሩ። ዘጠኝ ጨዋታ ጎል ያለማስቆጠር ጉዞ ነገር ግን ዘጠኝ ጨዋታ ጎል ያለማስቆጠሩ ጉዞ የተፈታው በአውሮፓ ቻምፒየንስ ሊግ ትልቁ ጨዋታ ላይ እንግዲህ አስቡት፣ ትልቁ ጨዋታ የቻምፒየንስ ሊግ ትልቁ ጨዋታ ከአትሌቲኮ ማድሪድ ጋር በጣም ሶሊድ ዲፌንስ፣ አግሬሲቭ ፕሬሲንግ የሚባሉ ቃላቶች የሚገልጹት ቡድን ላይ ነው፣ ጎል ያስቆጠረው እና ሚኬል አርቴታ የተወሰነ ሀሳብ አንስቷል። ኢንጆይ እያደረገ ራሱ በራሱ እየተማመነ ሲመጣ ጎሎችን እያስቆጠረ እንደሚመጣ አውቅ ነበር ነው የሚለው እናውቅ ነበር። ግን ያ ሞመንት መቼ ነው የሚለውን እንጂ የሆነ ሞመንት እንዳለ እናውቃለን። ምክንያቱም ተጫዋቹ በራሱ ጥረቶቹ በራሱ ወደ ቡድኑ የገባበት መንገድ ቡድኑ ውስጥ ገብቶ ራሱን ለመግለጽ ራሱን ለማሳየት የሚሄድበት ርቀት የሆነ ነገር እያደገ እንደመጣ እናያለን እያየን ነበር እና ይሄ መቼ ነው የሚለውን ነው እንጂ እንደሚፈጠር እናውቅ ነበር ብሏል ሚኬል አርቴታ ከጨዋታው በኋላ። ሚኬል አርቴታ ሌላ ያነሳው የአርሰናልን አጠቃላይ የቡድን የዘንድሮ እድገት በተለይ ሚናዊ የሆነውን የማጥቃትና የመከላከል በእንቅስቃሴ ደግሞ የተሻለ የመሆንን ሀሳብ አንስቷል። በተለይ የሉዊስ ኬሊ በዚህ መድረክ ላይ ጥሩ ሆኖ አማራጭ ሆኖ ማገልገልም ለሚኬል አርቴታ ትልቅ ነገር። ቅድም እንደነገርኳችሁ የሉዊስ ኬሊ ሚና በተመለከተ ብቻውን የምሰራላችሁ ፕሮዳክሽን ይኖራል፣ ብቻውን የምንሰራው ነገር ይኖራል። ምክንያቱም የነበረው እንቅስቃሴ በጣም አስገራሚ ነው። ተጫዋችሁ የነበረው እንቅስቃሴ ሁሉንም ነገር በሜዳ ውስጥ ማድረግ እንዴት እንደሚቻል ያሳየበት ነበር። ኤቭሪ ታይም ኳስ በሚነካ ሰዓት እና እሱ በኳሱ አካባቢ በሚኖርበት ሰዓት ምን ማድረግ እንዳለበት ያውቃል እና የተጫዋቹ ሚና ቀላል የሚባል አይደለም። የተወሰነ ሀሳብ ንስማ ስለ አርቴታ ኳሱን ለመግደል በሚሞክሩበት እንቅስቃሴ ውስጥ እንቅስቃሴውን ወደ እነሱ የጨዋታ ሀሳብ ለማምጣት በሚሞክሩበት ሰዓት በጣም አስፈላጊ የሚባሉ የጨዋታ የውሳኔ ሰዓቶች አሉ። እነዛ የውሳኔ ሰዓቶች ከእጃችን እንዳያመልጡ፣ ከእጃችን እንዳያወጡ እንጥር ነበር ብሏል። በእርግጥም አትሌቲኮ ማድሪድ እንደዚህ አይነት ሞመንቶችን የሚጠብቅ ቡድን ምልክቶች ነበሩ። አትሌቲኮ ማድሪድ ወደ ጨዋታው ለመምጣት ወደ ጨዋታው እንቅስቃሴ ለመግባት ምልክቶች ነበሩት፣ ግን እነዛ ምልክቶች ይበልጥ ማደግ ነበረባቸው። እንዲሁ በቀላሉ ምልክቶቹ ስለታዩ ብቻ የትናንትናው ምሽት በአርሰናል የተወሰደበትን ብልጫ መልሶ ለማግኘት እድል ነበረው ማለት አለም። እነዛን መደጋገም ነበረበት፣ ግን እነዛን መደጋገም እንዳይችል ያደረገው የአርሰናል ወሳኝ የሚባለው በተለይ አትሌቲኮ ማድሪድ ሜዳ ላይ ከራሱ ሜዳ ወጥቶ ወደ አትሌቲኮ ማድሪድ ሜዳ ገብቶ ኦፕሬት የሚያደርግበት መንገድ ነው። ለምሳሌ በፓስ ከተመለከትነው አርሰናል ወደ 421 ፓሶችን ነው የፈጸመው። አትሌቲኮ ማድሪድ ወደ 390 የሚጠጉ ፓሶች ነበሩት። አርሰናል ፖሴሽን፣ የኦፖነንት ሀፍ ላይ እንዲሁም ፓስ ኢን ኦፖነንት ሀፍ ላይ በጣም ከፍተኛ ልዩነት ነበረው ከአትሌቲኮ ማድሪድ ጋር። 239 የኳስ ቅብብሎችን በተጋጣሚ ቡድን ሜዳ ላይ አድርጓል። 239 መፍትሄ እየፈለገ ነበር ማለት ነው እንደ አርቴታ የጨዋታ ሀሳብ የኳስ ቅብብልን በተጋጣሚ ሜዳ በስርዓት እያደረክ በቆየ ቁጥር መፍትሄ እያገኘ ትመጣለህ ብሎ የሚያስብ አሰልጣኝ። የኳስ ቅብብልን በተጋጣሚ ሜዳ ላይ በስርዓት ማድረግ ማለት የእንቅስቃሴውን ወሳኙን በተን መጫን ማለት ነው። 239 ኳሶችን የተቀባበረው አርሰናሎች ከልክለዋቸው ነበር። በተለይ ፓስን ለመቀባበል ሪስትሪክት ዩር ኦፖነንት ነው የሚለው አርቴታ። ተጋጣሚህን ከልክለው፣ ተጋጣሚህን በአንተ የጨዋታ ቀጠና ነፃነት እንዲሰማው አታድርገው። ኳስ ለመቀባበል ፍቃድ ባገኘ ቁጥር አንተ አደገኛ ሲቹዌሽን ውስጥ ነ ይህንን አደገኛ የሆነ ሲቹዌሽን ደግሞ አትፍቀድለት ነው የሚለው ሚኬል አርቴታ። ለዚህም ነው ወደ 165 የሚጠጉ ቁጥር ብቻ እንዲቆሙ ያደረጋቸው። አርሰናል ወደ 239 ኳሶችን በተጋጣሚ ቡድን ሜዳ ላይ ኳሱን መቀባበል ችሏል። የኳስ አኪውሬሲ ወይም ደግሞ አፈፃፀምን በተጋጣሚ ቡድን ሜዳ ላይ በተጋጣሚ ቡድን እንቅስቃሴ ላይም ከተመለከትን የአርሰናልን እድገት በሚገባ ነው የምትመለከተው። ትናንትና ወደ 85.8 ከመቶ የሚጠጋ የአፈፃፀም ጥራት ነበራቸው። ይሄ ማለት በአትሌቲኮ ማድሪድ እና በአርሰናል መካከል ያለው ልዩነት ወደ ዘጠኝ ነጥብ ሰባት መቶኛ ልዩነት ሁሉ አለው። ኢማጂን እያልኩ ያለሁት ኦፖነንትስ ሐፍ ላይ ያለውን የኳስ የማቀበልና የመስጠት የአፈጻጸም ጥራትን ነው እያነሳው ያለሁት። የመጨረሻው የፋይናል ሰርድ ፓሶች እነ እንግዲህ መፍትሄ ፈላጊ ፓሶች ተጋጣሚን ፑሽ እና ፑል የሚያደረጉ የተከላካይ መስመር ተጫዋቾችን ስትሬች አድርገው የመከላከል አደረጃጀታቸውን የሚፈትኑ የቀኝና የግራ የሚሮጡ ተጫዋቾችን ሳይፈቅዱ ወይም ደግሞ ፍላጎታቸው ሳይሆን ከራሳቸው ሜዳ ነቅለው ወጥተው እንዲወጡ የሚያስገድዱ ንክኪዎችን ለማድረግ አርሰናል ወደ 130 የሚጠጉ ቶታል ፓሲን ደፋይናል ሰርድ አድርጓል። በተለይም ደግሞ ሀፍ ስፔሶቹን የሚጠቀምበት መንገድ በጣም ያደገ ነው። አትሌቲኮ ማድሪድ 81 የሚጠጉ አፈጻጸማቸው ደግሞ 54 ከመቶ የሆነ ንክኪዎችን ያደረገው እንግዲህ 81 የሚጠጉ አፈጻጸማቸው 54 ከመቶ የሆነ ይሄ በጣም የደከመ የሆነ በተለይ ወደ መጨረሻው የሜዳ ክፍል ላይ ለሚኖረው የፔኔትሬሽን የማጥቃት እንቅስቃሴ ፍላጎት የማጥቃት እንቅስቃሴ ጥራት አትሌቲኮ ማድሪዶችን ገደብ ውስጥ ከቷቸዋል። በፎርዋርድ ፓስ አርሰናል በቻምፒየንስ ሊግ በተለይ ጥብቅ መከላከልን በሚመርጡ ቡድኖች ይህንን ያደገ ቁጥር ፈጽሟል። 268 ፎርዋርድ ፓሶችን ያደረገው አርሰናል፣ 268 ፎርዋርድ ፓሶችን አትሌቲኮ ማድሪድ 213 ፎርዋርድ ፓሶችን ያደረገው በዚህም መካከል ያለውን ልዩነት ተመልከቱት እንግዲህ ወደ 50 ከዛ በላይ የሚጠጋ ቁጥር ልዩነት ነው ያለው። በአጠቃላይ ስሩ ቦሎችን በማዘጋጀት የፋይናል ሰርድ ኢንትሪዎቹ ኢቭን የቶታል ኦፕን ፕሌይ ክሮሶቹን ራሱ ብንመለከት አርሰናሎች የተሻለ ቁጥር ነበራቸው። የፋይናል ሰርድ ኢንትሪ እንደምታውቁት የቡድኖች የተደራጀ ሲንክሮናይዝድ የሆነ አታኪንግ ሲቹኤሽን ሲኖር የሚፈጠርና የመጨረሻውን የሜዳ ክፍል ሰብሮ ለመግባት በሚደረጉት ሂደቶች ውስጥ የተጫዋቾች የጋራ የአእምሮ ንበትና ስራ የሚያመጣው እጅግ ምስሉ የሚጠበቅና ምስሉ የሚታይ ስትራክቸር ነው። ይሄ ስትራክቸር የፋይናል ሰርድ ኢንትሪ ዝም ብሎ አይደለም የሚመጣው። የፋይናል ሰርድ ኢንትሪ የቡድኖች በአእምሮ የተሻለ መሆንን ተከትሎ የሚመጣ ነው። ትናንትና አርሰናሎች በፋይናል ሰርድ ኢንትሪ አትሌቲኮ ማድሪድን በብዙ ቁጥር የበለጡበት ነበር። ወደ 35 የሚጠጋ የፋይናል ሰርድ ኢንትሪዎችን አድርገዋል። ይሄ ማለት የፋይናል ሰርድ ኢንትሪዎቹ በአትሌቲኮ ማድሪድና በአርሰናል መካከል የ17 ቁጥር ልዩን ነበረው። 17 ጊዜ አርሰናሎች የተሻለ የፋይናል ሰርድ ኢንትሪዎችን መፈጸም ችሏል። ይሄ የመጨረሻውን የሜዳ ክፍል በቀኝና በግራ በኩል በቡካዮ ሳካ በቪክቶር ዮኬሬሽ በጋብርኤል ማርቲኔሊ አማካኝነት ሲፈጽሙ የነበረው ከኋላ እነ ዙቢሜንዲ እነ ዴክለንድ ራይስ እነ ኤቤሪቼ ኤዜ ሲያደርጉት የነበረው ነገር የፊት መስመሩን የተሻለ የማደግ እንቅስቃሴ ወስኖታል። ይሄ በጣም ወሳኝ የሚባለው የቡድኑን የማጥቃት እንቅስቃሴ የሚገልጽ ነው። ኪ ፓሶች ለምሳሌ በጨዋታ ውስጥ በጣም ወሳኝ የሚባሉት ቁልፍ የሚባሉ ፓሶችን ማድረግ ነው። እነዚህ ኪ ፓሶች አብዛኛውን ጊዜ የጨዋታን ቀለም ምትቀይርባቸው ናቸው። የጨዋታን አጠቃላይ ውጤት የምትገለብጥባቸው ናቸው። አርሰናል 15 ኪ ፓስ ሲቹዌሽኖችን መፍጠር ችሏል ትናንትና። አትሌቲኮ ማድሪድ 7 ኪ ሲቹዌሽኖችን ብቻ ነው የፈጠረው። ይሄ ደካማ። ለአትሌቲኮ ማድሪድ የሚያክል ጃይንት የአውሮፓ ቻምፒየንስ ሊግ ቡድን የኪ ፓስ ሲቹዌሽን በጣም አስፈላጊ ነው። የኪ ፓስ ሲቹዌሽን የቁልፍ ኳስ ሁኔታዎች የቡድኑን የመጨረሻ የማጥቃት እንቅስቃሴ ወደ ጥራት እንደሚያመጡት ይጠበቃል። ይህንን ማድረግ አልቻሉም። ሌላው ሾት ኢንሳይድ ዘ ቦክስ በሳጥን ውስጥ የአርሰናል ተጫዋቾች በአትሌቲኮ ማድሪድ ሳጥን ውስጥ ሆነው ማለት ነው። እንግዲህ ይህን የምልበት ዋንኛው ምክንያት አንድ ነገር ወደኋላ ዞር ብላችሁ እንድታስታውሱ ስለምፈልግ ነው። ዲፌንሲቭ ሶሊዲቲን የሚመርጥ ኮምፓክትነስ የአባቱ ስም እንደሆነ የሚያስብ አይነት አሰልጣኝ ነው ብያቸዋለሁ። በደንብ ኮምፓክት ሆኖ ነው የሚጫወተው አትሌቲኮ ማድሪድ በዴጎ ሲሞኒ ሰዓት፣ ያለፈው አስር ዓመት አትሌቲኮ ማድሪድ ያን ስለሚያሳየም ማለት ነው። በዚህ ዲፌንሲቭ ሶሊዲቲ ወይም ደግሞ የመከላከል ጥብቀትን በሚመርጥ ቡድን ውስጥ ግን ቦክስ ውስጥ ማለትም ሳጥን ውስጥ አስራ ስድስት ሙከራዎችን አድርገዋል አርሰናሎች። አስራ ስድስት ሙከራዎችን ያደረጉት ትናንትና አትሌትኮ ማድሪድ ስምንት ሙከራዎችን ብቻ ነው ያደረገው። ኢማጂን እንግዲህ የአርሰናል የትናንትናው የጋራ ጨዋታ እንዴት ፔኔትሬት አድርጎ ገብቶ የአትሌቲኮ ማድሪድን የመከላከል አደረጃጀት እንደሰበረው በሚገባ የሚያሳይ ነው። ገብተው ወደ መጨረሻው የሜዳ ክፍል የሚያደርጓቸው ሽግግሮችና ወደ መጨረሻው የሜዳ ክፍል የሚፈጽሟቸው አደጋዎች የአትሌቲኮ ማድሪድን የመከላከልም ሆነ የማጥቃት እንቅስቃሴን አዛንፈውባቸዋል። ስርዓት አልባ አድርጓቸዋል። ዴጎሲሞኒም ሲሞኒም ከጨዋታ በኋላ የተናገረው ነገር ያለው አርሰናል እንዲሆን የፈለገውን ነገር ፈቀድንለት ብሏል። ይሄ ጥሩ አገላለጽ ነው። የትናንትናውን ጨዋታ አትሌቲኮ ማድሪድ አንተ በምትፈልገው መንገድ እንድትጫወት የሚያደርግ ቡድን አይደል። እሱ በሚፈልገው መንገድ እንድትጫወት የሚያስገድድ ቡድን አርሰናል። ትናንትና ግን አርሰናል በሚፈልገው መንገድ ነው የተጫወተው። አትሌቲኮ ማድሪድን አስገድዶ በእንቅስቃሴ ከራሳቸው ሜዳ ማግኘት የሚገባቸውን አድቫንቴጆች በቀላሉ እንዲሰጥ የፈቀደ ቡድን። ይሄ ደግሞ የአርሰናል ሬዚሊየንሱ በጣም ወሳኝ ነበረ መቋቋም ችሏል። በቃ የሚፈልገውን ሀሳብ ለማድረግ የሚመጡትን አፀፋዊ ጫናዎች መቋቋም ችሏል። የሚመጣውን አፀፋዊ ጫና በተቋቋመ ቁጥር በሜዳ ውስጥ የሚያገኘው አድቫንቴጅ የተሻለ ነው። ያን የተሻለ አድቫንቴጅ በተደጋጋሚ እያደረገው ነበር አርሰናል። ስለዚህ ይሄንን ለማድረግ በሚፈልገው የጨዋታ ስትራክቸር ውስጥ ይገባ ነበር። ለምሳሌ ሉዊስ ስኬሊ ከራሱ ሜዳ ኳስ ይዞ በሚሄድበት እንቅስቃሴ ውስጥ የሉዊስ ኬሊንግ ቦታ የሚተኩ ተጫዋቾች ተዘጋጅተው እሱ ወደ አማካኝ ወደ ፊት መስመር ሚና እንደገና ተመልሶ ደግሞ ሪፕሮሰስ እያደረገ ወደ ኋላ እየተመለሰ ይጫወት ነበረ። ስለዚህ ተጫዋች ፕሮግራም ሰራላችኋለሁ። የትናንትናው ጨዋታ ላይ ልዩ ነበረ። ሉዊስ ኬሊ ልዩ ነበር። በቃ ከመስመር እየበሰለ እየመጣ እንዳለ የሚያሳይ አይነት እንቅስቃሴ ነው ያደረገው። ከመስመር የሚወጣበትን ምክንያት የሚያቅ ወደ አማካኝ የሚጠጋበትን ምክንያት የሚረዳ ወደ አጥቂ ክፍል የሚሄድበትን ምክንያት በደንብ የሚናገር እንቅስቃሴ የሚያደርግ ተጫዋች ነው። የተጫዋች ይህን ሲያደርግ አብዛኛውን ጊዜ ስህተቶችን እየቀነሰ ስህተቶችን እያስተካከለ ጥራትን እያሳደገ ነው የሚሄደው። በእነዚህ ሁኔታዎች ውስጥ ሆኖ ነው እንግዲህ የቡድኑን ወሳኝ የሚባለውን ስራ እየሰራ እየሰራ እያሳደገ እያሳደገ እየተመለከተው የሚገኘውና በአርሰናል በደንብ እያደገ እንደመጣ ተመልክተናል። ሚኬል አርቴታም ይህንን ለማንሳት የሞከረው ለዚህ ነው። ስለዚህ አርሰናል ትናንት አትሌቲኮ ማድሪድን በሚገባ ዶሚኔት አድርጎታል። ሁለተኛው ግማሽ ላይ ዶሚኔት አድርጎ ጨዋታውን ማሸነፍ ችሏል። አጠቃላይ የጨዋታው እይታዬ ይህንን ይመስላል። እናንተ እንዴት አያችሁት ጨዋታው? እስኪ ሀሳብ ስጡበት። ለመድፈኞቹ ደጋፊዎች እንኳን ደስ አላችሁ። ማታ የሉዊስ ኬሊን ፕሮግራም ለመስራት እሞክራለሁ በተጣበብም ጊዜም ቢሆን ስለዚህ ፕሮግራሙን እንድትከታተሉ ከወዲሁ ጋብዛችኋለሁ ጥሩ ጊዜ ይሁንላችሁ